ተመልሶ መጣ። ሁለት ሺ አስራ ሶስት አካባቢ ዩቲቨር ስለሆነ በዛ እንትን ቪዲዮ እየሰራን ነበረ እዚህ ብሬክስ ሀበሻዊ ጋር እና እዛ አንዳንድ ስራዎችን እየሰራ ነበረ። ምንም ማለት በጣም ወንጀል በጣም የሚፈራ ሰው ነው። በጣም ይዋ ከምልሽ በላይ እኔ እንጃ። ሰው ሞቶ ጥሩ ነገር ነው የሚነገርለት ይባላል፣ ግን እኔ እንጃ። ወደዚህ ገብቶ እንደገና ተመልሶ ወደ ዱባይ ለመሄድ ነበር እያወራን ያደርነው በሰአቱ፣ ከአራት ቀን በፊት አካባቢ እኔም እዚህ አንዳንድ ነገር ሳመቻችለት ነበረ እና በረራ የሆነ ሰአት በረራ ምናምን ተከልክሎ ነበር ተጠልካምነት የባሰ በጣም በልካም ዘውን የሆነው፣ ምክንያቱም ብዙ ሰዎች ነው የሚያገኘው። ብዙ ቪዲዮ የሰራ ሰዎች ጋር ተጣልተዋል። ምን አይነት ነገር ነበራችን? ምንም ነገር የለውም። እንግዲህ ተደውሎ ተነግሯቸው አለመሰለኝ። ቤተሰብ ለጊዜው ርቀዋል፣ ምክንያቱም ራሳቸውን እንትን አድርገዋል እና አሁን ምናልባት ምን አይነት ቁርሾ ቢኖራቸው ነው የሚለው ገና ሊያደርግ እናችላለን ማጣራት ላይ እና ይፋ ይሆናል። መልካም ሰው ነው፣ በጣም መልካም ሰው ነው። በዚህ ሰዓት ሰው ለምሳሌ ሳውዲ ሄዶ ብር ይሰበስባል፣ ሀገሬ ገብቼ የሆን ነገር አደርጋለሁ ብሎ ሴቪንግ እንትን ያደርግ ሰው ያደርጋል እንደዚህ። ወይም እዛው ነው ይልካል፣ ወይም የሆን ነገር ይገዛል እዛው ነው። እሱ ግን ለሰዎች ያለው ፍቅር በተለይ በአርት ዙሪያ ላይ በደንብ ነበር የሚደግፈን። ምንም ነገር የለውም የሚገርምሽ። በቃ ለጓደኞች በቤት ሰው ያለው ፍቅር በጣም በጣም ደንብሽ በላይ ነው። እና በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። በቃ ያ ጓደኝነት ካለንገር ወደ ወንድነት የተቀየሩ ነገራት እዚህ ከተማ ላይ ነው አብረን ያደግነው። ከዛ ብዙም አልቆየም ሳውዲ ሄደ። አብረን ነው ያደግነው። አለው ምናልባት እዛ ከሄደ ኋላ ነው የተገናኘው። በአለማመን ውስጥ እንዴት አምናለው እያወራ ቆይታ አሁን ይህን ተከሰሰ ሲባል አንድ ቀን በፊት ነን እንደዛ ከአንድ ቀን በፊት ያወራ ነው አጋጣሚ። በሶሻል ሚዲያ ነው የምናወራው ከአንድ ቀን በፊት ናምን አብረን ስናወራ ነበረ እዚህ በሀገራችን በኢትዮጵያችን አይዞህ አይዞህ ሳንባባል በጭ ቀን እየሆን ያለ ነው። በሰው ሀገር ቤትም እንደዚህ መሆኑ በጣም አስከፊ ይሄ ነው በቃ፣ በጣም ውስጤን በላኝ። ጠማኸው ወይ ራብህ ወይ ከመባል አልፎ ጨክነህ ወንድምህን መግደል፣ እኔ እንጃ እንደው በቃ ፍትህ፣ ለዚህ ልጅ ፍትህ በአጭር ሰዓት ላይ ፍትህ እያገኝ፣ እመኛለሁ። ምናልባት የዚህ ልጅ ለሌላው ማስተማሪ ሊሆን ስለሚችል በሚያስተምር ሁኔታ ፍትህ ማግኘት አለበት። ይህ አስባል እየሆነ ያለው በጣም አስከፊ ነገር ስለሆነ ሌሎች ምን የሆነ ነው የሚለሆን ስለማንሰማ ነው ሌሎችም እየተፈጸሙ እኮ ሊሆን ይችላል ግን ሌላውን ሊያድን ይችላል። የሆነ ሰዓት ይገርምሻል፣ እዚህ እናቴ አሟት ነበር እና በጣም ታማ ነበር እና ያኔ በሰዓቱ እሱም እዚህ ነበር እኔ እናቴ የማሳክምበት ገንዘብ

ሲያነሱ ቀደሜ እንወደዋለን እና አሁን ሬሳው ወደ ሀገር ቤት እንዲገባ በመስራት ላይ ነን ያለ ነውና። ሰላም ውድና የተከበራችሁ ያዚቼ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ቴዲ ነገር የአሟሟቱ ነገር እንቆቅልሽ ሆኗል። መግቢያ ላይ እንደ ሰማችሁት እንግዲህ አባህና እባላለውኝ ያለ ወንድማችን ማለት ነው ስለ ቴዲ ተናግሯል። በጣም በሚያሳዝን ሁኔታ መሲም እንደዚሁ፣ እህትም ማን ሚስትም እንደዚሁ ሁሉም ሀዘናቸውን በተለያየ ነገር እየገለጹ ነው ያሉት። በጣም ያሳዝናል ማለት ነው። ነፍሱን ባጸደ ገነት ያኑረው። ወንድማችን ስለ ቴዲ እንግዲህ መልካምነት መሲም የተና የጻፈችው አለ፣ እንዲሁም ሚስቱም አለ። ይባስ ብሎ ደግሞ ጓደኛውም ዝምታውን ሰብሯል ማለት ነው ስለ ቴዲ በጣም መልካም ልጅ ጥሩ ልጅ እንደነበረ ይብን እንኳን እናቴ የታሟብኝ እናቴን ያሟታል ብዬ ስለው ብሬ የለኝም ብሎ ሲያበቃ ኬት እንዳመጣው ባላቅም እኔ ተስፋ ቁርጬ ባለውበት ሰዓት ላይ እናቴን ወስዶ አሳክሙ ይዟት ሲወጣ አገኘውት መድኃኒት ገዝቶላት አሳክሟት ና ቴዲ ለባዳም ሆነ ለዘመድ ለጓደኞቹ የሟች ነው። በጣም መልካምና ጥሩ ልጅ ወንጀለን የሚፈራ ጥሩ ልጅ ነው። ቴዲ እያለ ነው እንግዲህ ያለውን ነገሮች እየተናገረ ነው። ሊገባኝ አልቻለም ግን፣ ጠፍተዋሉ ከዛ ዞር እንዲሉ ተደርገዋሉ እያሉ ነው እንግዲህ። የሟች ቤተሰብ የሆኑ ማን የሆኑ ግልጽ አላደረገም እዚህ ጋር ብቻ። በጣም ያሳዝናል። እውነት ብሬክስም ልቡ ተሰብሯል። ወንድሜ እግዜር ያጽናክ። በጣም የቴዲ ነገር ሁላችንንም ልባችን ሰብሯት። አንድ ሰው ባህርን ተሻግሮ ስደትን አማራጭ ሲያደርግ ሰርቼ ያልፍልኛል፣ ወገኔን፣ ቤተሰቦቼን እረዳለው በማለት ነው ተስፋ አድርጎ የሚንከራትተው። እንዲሁም ደግሞ ከአራት ሰዓት በፊት እንግዲህ ሲያወራት ሲያወራው እንደነበረ ነው። ከአራት ቀን በፊት እያወራኝ ነበረ፣ እመጣለው መጥቼ ወደ ዱባይ ሄዳለው ብሎ ይሄን ሁሉ ስናወራ ነበረ። ምናክል እቅድ እንዳለው እንግዲህ ነብሬክስ ጋር ተመልሶ ሊሄድ ከሳውዲ ዱባይ ሊገባ እቅዱን፣ ሁሉን ነገሩን፣ ህልሙን ቅጭት ታደረጉት። በጠዋቱ ይቅጫችሁ፣ መዳን ያለም እውነት፣ ልባችሁ ይሰበር። የቴዲም ቤተሰብ ልብ የሰበራችሁ የኢትዮጵያን ህዝብ በሙሉ ነው የሰበራችሁት። በቴዲ ሞትና ገዳይ ልብ ይሰበር። በጣም ያሳዝናል። ህልሙን ሁለ ነገሩን ሁሉ ጭልም ያደረጋችሁበት፣ ባጭር አስቀራችሁት። እናንተን መዳን የለም፣ ባጭር ያስቀራችሁ። የእውነት ስለ ቴዲ ሲነገር ሁሉም ሰው መልካምነቱን ነው የሚያወራ። አንዳንዴ ሰዎች ከሞቱ በኋላ ነው መልካምነቱ፣ ግን ቴዲ እንደምናየው ምስኪን ነው። ፖለቲካ የለበት፣ ዘረኝነት፣ ብሄርተኝነት የለበት። በሚሰራቸው ቪዲዮ ጨዋታ በስተቀር ምን ከምን ይደርሳል ይሄ ልጅ። እውነት በጣም ነው የሚያመው የቴዲ ሞት ለሁላችንም ቅስም የሰበረ ሞት ነው ፍትህ ለቴዲ የቴዲ ገዳይ መያዝ አለበት የትም ይሁን ምንም ይሁን ለምንስ ሚስጥር ተደረገ እኔ እስካሁን እያቃጠለኝ ያለው ለምንድን ነው ሚስጥር የተደረገው ለምንድን ነው ገዳይ ይፋ ማይወጣ ለምንድን ነው ማይያዘው ለምን ፎቶ ተለጥፎ ሁላችንም የበኩላችንን ለምን አናወጣ ውነት በጣም ያማል። ቴዲ ነፍስ ባጸደ ገነት ትረፍ። ለቤተሰቦች መጽናናትን ይስጥ። መሴ እግዜር ያጽናሽ። መድኃኒዓለም ያጽናሽ እህቴ። ልብሽ ተሰብሯል። በፊቱ ልብ ስብራቷም አልዳነም። በወንድሟ ሞት እያነባች እያለቀሰች ያለችው ዳግም ሌላ ወንድሟ ተጨመረባት። የሚወዱትን ሰው ማጣት በጣም ጉዳት ነው እና ስለ ቴዲ ሁሉም ሰው እንግዲህ እዚህ ጋር ወንድማችን ያለውን ሰምታችኋል። ስለ ቴዲ ማንነት፣ ምንነት ሲናገር እንደነበረ እንዴት እንደሆነ። እንግዲህ አስክሬን ወደ ሀገር ለማስገባት ነው። ሁላችንም ለአስክሬን ማስገቢያ እጃችንን እንዘርጋ። ያለንን አምስት፣ አስር ሁላችንም እንዘርጋና ና አስክሬኑ አገር ገብቶ እናቱ እንኳን አይታ ትቅበረው ቢያንስ። ኧረ ያማል። ውይ እውነት እንቅልፍ ነሳኛውን። በጣም ብዙዎቹ ስለ እሱ መልካምነት ከመሲና ከዜድ የበለጠ ደግሞ ይሄ ጓደኛ ነኝ ያለው ልጅ ያሁኑ ልጅ እንግዲህ የተናገረው ደግሞ በጣም ያሳዝናል። ምን አክል እቅድ እንዳለው ዱባይ ሊሄድ እንደነበረ ከዚህ ገብቶ መልካም ሰው እንደነበረ ለቤተሰብ ለጓደኛ ሩሩ ራሱን አሳልፎ የሚሰጥ ወንድም እንደ እንደነበረ ይታወቃል። እንደዚሁ ራሱ ቪዲዮ በሚሰራቸው ራሱ በጣም ምስኪን ልጅ ነው። ይታወቃል አንዳንድ ሰው ፊቱ ራሱ ይነበባል። ክፉ ሰው እና ጥሩ ሰው ማለት ነው። ብቻ በጣም ልባችን ቁስል ብለዋል። የቴዲ ሞት ለምን ሚስጥር እንደሆነ አሞናል። የባሰ ያመመን ሚስጥር መሆኑና አለመያዙ የበለጠ እየጎዳን ያለ የእውነት እንዲያዙላችንም የበኩላችንን ለማዋጣት ፎቶ ቢለጠፍልን በትብብር ሁላችንም ያለበት ሀበሾች እንዲጠቁሙት ይደረጋል። ብቻ አላቅም። እንግዲህ እግዜር ያውጣው ምንነቱን ማለት ነው። ብቻ ደሙን ደም ከልብ መሆን የለበትም የቴዲ ደም የእውነት ያማል። ለምን ድብቅ እንደሆነ ሁላችንም ግራ ገብቶናል። ለምን ሚስጥር እንደሆነ ግራ ገብቶናል። እግዚአብሔር ይፍረድባችሁ። እውነት የዚህ የምስኪን ከርታታው ወንድማችን ደም ይፍረድ ይፋረድብህ። አይመቻችሁ የትም ቦታ የእውነት የሰቀቀን ኑሮ ኑሮ ህይወታችሁ በሙሉ ይሳቀቅ፣ የዚህን ልጅ ህይወት ያጠፋችሁ። ምን አለ ግን አሳልፋችሁ ብሰጡት? ለምን ግን መደበቅ አስፈለገ? እውነት የቴዲ ሞት ለምንድንነው ሊደበቅ የተፈለገው? ለምንድን ነው ሚስጢር የሆነው? ለምንድንነው ይሄ ልጅ እንዳይያዘ የተደረገው? ችግሩ ምንድን ነው እንዴ? ዘመድም ይሁን ምንም ይሆን ለምን አውጥታችሁ አሰጡትም? እናንተ ለምንድነው የደበቃችሁት? ይደበቃችሁት፣ እውነት በጣም ያማል። ከመሟሟቱ መደበቁ ነው ኔርር እያደረገኛል። ለምን ሰውየው ተደበቀ? ለምን ይፋ አይወጣም ሰውየውና? ለምንድነው ማይያዘው? ሁላችንም በገንዘብም ሆነ በምንም ሆነ ሁላችንም ኢትዮጵያውያን እጃችንን እንዘረጋለን። እሱ ብቻ ይያዝልን፣ ፎቶ ይበተንልን። ምክንያቱም ፎቶ ከተለቀቀ ነው የሚያዘው። እንደዚህ በድብቅ ከሆነ አይያዝም፣ ይደበቃል። እሱ በጣም ከፋኑነት